ቃቂ ማይረብ አዩ ልስ እንዴት እንዳበላሽ ሁሌ እንዳበላሽ። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬም እንደተለመደው በተወዳጁ ሐረግ ድራማ ክፍል 61ን ይጀላችሁ መጥቻለሁ። ውድ ቤተሰቦቼ እንግዲህ እንደምትወዱትና ዘና እንደሚያደርጋችሁም ተስፋ አደርጋለሁኝ። ቪዲዮውንም አይታችሁ እስከ መጨረሻው ድረስ አይታችሁ ከወደዳችሁ ትሸርላይክ ሰብስክራይብ እያደረጋችሁ አበረታቶኝ እላለሁ። ውድ ቤተሰቦቼ እንግዲህ እንደሚታወቀው ባለፈው በስልሳ ላይ ክፍል ስልሳ ላይ ናታንን ያፌት በጋርዶቹ እንግዲህ መርዛ መርዛማ መድኒት ማደንዘጃ መድኒት ወቅተው እንግዲህ እራሱን እንዲስትና እንዲወድቅ አድርገውት ነበረ ዛሬም ደግሞ ይሄ ወድቆ እንግዲህ እየጎተቱ በመኪና ውስጥ አስገብተው እንግዲህ ባልሆነ በማይሆን ቦታ ውስጥ ለመጣል ነው እንግዲህ እንደዚህ እያደረገ ያለው እውነት ያፌት በጣም ጥሩ ስራ እየሰራ አይደለም ይሄ ሁሉ እያደረገ ያለው እንግዲህ ኤፍራታን ለማግባት እያለ ነው እሷን ለማግባት ብሎ ነው እንደዚህ እያደረገ ያለው። ናታን ኤፍራታን ስለሚወዳት ያፌትም፣ እንደዚሁ እሷን ይወዳታል። እሷ ግን በእርግጥ አትወደውም። ከዚህ ፊትም ትልቅ ችግር ስላደረሰባት አፍኗት፣ ታግቷትም ብዙ ስቃይ ስላደረሰባት ታውቃለች። ብዙዎቻችንም አይተናል። እሷ አትፈልገውም። እሱ ግን በቃ ያለሷ ሕይወት እንደማይኖር ነግሯታልም በዚህ ባለፈው አሁንም ደግሞ እሷን ለማግኘት ብሎ ይኸው እየጣሮ ተጋርዶቹ ጋር ያልሆነ ያልሆነ ነገር እንግዲህ እያሰበ ነው ማለት ነው። በዚህ አጋጣሚ ጥሩ አላደረገም። እንግዲህ ኤፍራታም ለማን ነው ስሟ ለሉሊት ደውላ ነበረ። ሉሊትም እንግዲህ እናቃታለን ትንሽ ነገር ያው ስራዋ የማይረባ ስራ ስለሆነ ተመላላሽ ደላላ ስለሆነች በጣም ትደነግጣለች። እሷም ደውላላት እንግዲህ ያለውን ነገር ጠይቃት ነበረ። የብሰማችው ነገር አለ ማለት ነው። እንግዲህ ኤፍራታም እሉሊት ጋር ደውላ ምንድን ነው ያለቻት? እንግዲህ ጽ ማስታወስ ስትጀምር እያንዳንዱ ያለውን ነገር ታወጣለች። እሷ አውጥታ የተነገረች ጊዜ ግን አንቺ እዚህ ቤት አትኖሪም እያለቻት እንግዲህ እየደወለች እየነገረቻት ነው። ሉሊትም በጣም ደንግጣ ምን እያለች ነበረ እንግዲህ እንዴት እንደዚህ ይሆናል እያለች ስትል ነበረ። ኤፍራታም ደግሞ ዋጋሽን ታገኛለሽ፣ ጽን እንደዚህ ያደረግሻት አንቺ ነሽ፣ ይሄ ሁሉ ነገር እንዲፈጠር ያደረግሽው አንቺ ነሽ እያለቻት ነበረ እንግዲህ ሉሊትን በጣም ደንግጣ እኔ ምንድን ነው እኔ ምን አደረግኩኝ? ለምንድን ነው ግን በግራም በቀኝም እኔን እንደዚህ የምታሰቃዩኝ? በሰው ቤት ምን ነው እንዳልኖርበት አደረጋችሁኝ? እያለች እንግዲህ እሷ ትንሽ ነገር ነው የሚያስደነግጣት ሎሊት ስራዋ የምትሰራቸው ስራዎች በቃ ብዙ ነገር በውስጧ ጭንቅላቷ ብዙ ነገር ተሰማብኝ አልተሰማብኝ ታየብኝ አልታየብኝ የሚለው ነገር ውስጧና ስሜቷ ላይ ተስሎ ስላለ ትንሽ ሰውም ሲደውልላት ምንም ሲል እንግዲህ ወደው ነው የምትደነግጠው። በቃ ተሰምቶብኝ ነው ተነቅቶብኝ ነው ታይቶብኝ ነው የሚል አስተሳሰብ ስለምታስብ ማለት ነው። እንግዲህ እሷም ደንግጣን የምልሁንላችሁ እኔ በሰው ቤት ለምን እንዲህ ታረጉኛላችሁ? ለምን እንዳልኖር ታረጉኛላችሁ? እያለች እንግዲህ ለይፍራታ እያለቻት ነበረ። ኤፍራታም እንደዛ ብላ እንግዲህ መልሳላት፣ እመጣልሻለሁ፣ እንዳትኖሪ ነው ማረግሽ እዚህ ቤት እያለች ደውላ ነግራታለች። እንግዲህ ሉሊትም ወዲያው ቶሎ ብላ ወደ ጓደኛዋ ነው እንግዲህ፣ አንድ ለሷ የምትመቻት ጓደኛ አለቻት፣ እንደሷ የሆነች አመላላሽ፣ ለሷ ነው ወዲያው የደወለችው። እንግዲህ ኤፍራታም የናታን ከቤት ወጥቶ መቅረት በጣም አሳስቧታል። እየደወለችም ነበር የት ሄደ እያለችም እየጠየቀችም ነበረ ገኒን ማለት ነው ገኒን ደግሞ ስራ አለኝ ብሎ ሰው ደውሎለት ከቤት እንደወጣ ነው የነገረቻት ኤፍራታም ደግሞ እንዴት እንደዚህ ይሆናል ማን ደውሎለት ምን አይነት ስራ ምናምን እያለች ብቻ እራሷን እየጠየቀች ነበር እሷም እንደዚህ እራሷን እየጠየቀችበት ያለው ነገር ምንድን ነው ያው ያፌት ነገር ስለሚያጠራጥራት እሷን መንገድ ላይ አግኝቶ እሱ እንደፍቼ እንዲህ አድርጌ አንቺን አገባለሁ ከአንቺ ጋር የምኖረው አንቺን አስደስትሻለሁ ብሎ ስላላት ከዚህ ፊት እንደዛ ብላ ስላሰበች ቀጥታ ወደ ናታን ትደውላለች። ናታን ጋር ትደውልና የት ነክ ትለዋለች። ያለውን ነገር የደረሰበትን ነገር አልነገራትም፣ ግን ያው እየመጣ እንደሆነ ነግሯታል በእርግጥ ግን እሷ በጣም ውስጧ ተሰምቶ ያው የሆነውን ነገር ስለምታውቅ በጣም አስባና ውስጧ ስሜቷ ተረብሾ ደውላ የት ነክ የሆንከውን ነገር ንገረኝ እያለች ነበር እንግዲህ። እንደዛም ስትል ናታንም እንግዲህ አልነገራትም፣ እመጣለሁ እያለ ነው የአጽናናት የነበረው። ማለትም ቢነግራትም ምን የሚፈጠረው ነገር አለ? በእርግጥ እሷ ታውቃለች። ተጠራጥራም ነው ውስጧን ነግሯትና ተጠራጥራ ነው ወደው እንደዚህ ውስጧ ተረብሾ ወደሱ የደወለችው ማለት ነው። እሱም እንግዲህ አልነገራትም፣ እመጣለሁ ጠብቁኝ፣ አስር ደቂቃ ነ ያላት እንግዲህ ወደው እንደዚሁ እያለ እየመለሰላት እያለ እሷም እሺ እንግዲህ ና እያለች በጣም ተረብሻ እየጠበቀችው ነበረ። እሱም አስር ደቂቃ አስር ደቂቃ እመጣለሁ፣ ምንም አልሆንኩም አታስቡ እህቴም እንዳታስብ ንገሪያት እያለ እንግዲህ እየነገራት ነበር ለና ለፍራታ እንግዲህ ሁሉም እንደተረበሹ ሁላችንም እናውቃለን ገኒም ተረብሻለች እህቱም ተረብሻለች ፂ ሁሉም ረብሻ ላይ ነበሩ ግን እነኚህ ሁለቱ አያውቁም አሁን ገኒና ፂ ስለ ናታን እንደዚህ አይነት ችግር መድረሱን ማንም የሚያውቅ የለም እንግዲህ ስራ ሰው ጠርቶኛል ብሎ ከቤት ወጥቶ ነው እንደዚህ ሆኖ እየቀረው ማለት ነው። ግን ደግሞ ያው እነሱ በመኪና ወስደው ብቻ ገለነዋል ብለው ነው አስተሳሰባቸው። እሱ ግን አልሞተም። ወዲያው እቤት ይሄዳል ማለት ነው። እንደዚሁ ተጣሉበት ቦታ በሩን ከፍተው ጥለውት ስለሆነ የሄዱት እሱ ግን ይሄዳል። ግን በዚሁ አጋጣሚ ገኒም እህትዮም ኤፍራታም በጣም ተጨንቀው ምን ሆኖ ነው እያሉ እንግዲህ ሁለቱ ሶስቱም አንድ ላይ ቁጭ ብለው እየተገዙ ነበረ ስለ እሱ እያሰቡ ነበረ ኤፍራታም በጣም ውስጧ ተረብሾ እንግዲህ እየጠበቁት ነበረ ቤት ቁጭ ብለው እየጠበቁትም እንዳለ ይመጣል ሲመጣም እንግዲህ ናታን ኔ ናታን ትላለች እህትየዋን ወንድሜ ምን ሆነክ ነው ትላለች ገኒም እንደዚሁ ከጎን ከበውት እንደዚሁ ቁጭ ብለው ምን ሆነክ ነው ምን ተፈጥሮ ነው የሆነውን ነገር ንገረን እያሉ እንግዲህ እየነገሩት እየጠየቁት ይገኛል። እሱ ግን ምንም ሊነግራቸው አልቻለም። በዚህ አጋጣሚም ማን ነው ስሙ ቢኒ እንዳትነግራቸው ሴቶች ስለሆኑ ይረበሻሉ ብሏቸዋል። ከዛን እሱም አልነገራቸውም። ወደ መኝታ ክፍሉ ይገባል። ወደ መኝታ ክፍሉም ሲገባ፣ ገኒም ኤፍራታም ተከትለው ነው የገባችሁ። እንግዲህ በዚሁ አጋጣሚ አትፈልገኝም ማለት ነው ለምን ታልነገርከኝ ነው ይሄ ሁሉ እንግዲህ ለምን አትነግረኝም ነው እንግዲህ አልጋው ላይ ቁጭ ብለው፣ ገኒም ቆማ እያያቻቸው፣ ንገረኝ፣ አትፈልገኝም፣ ገኒ አልፈልግሽም አለኝ እኮ ምናምን እያለች እንግዲህ፣ እሷም ውስጥ ውስጧን እንዲ ስታብሰለስል ነበር። እሱ ግን እየቀለደባት ነው፣ እያሾፈባት ነው። እንደዛ ሲራት የነበረው ገኒም ደግሞ እንደዚሁ እያሾፈችባት ነበረ። ልጅን አታናዳት፣ አንድ ተናዳ ነጭ ጠጉር ብታወጣ ዋ እያለችው ነበረ። ግን የፍራታም እንደዚሁ ተናዳ እጽህ ጋር ትሄዳለች። ምን ሆነሽ ነው? ምን ተረብሸሽ ነው? ምናምን ዛሬ ደግሞ ደብሮሽ አልደናደርሽም አላልሽኝም? ምናምን ትላታለች። እንደዛም ስትላት እንግዲህ ማን ነው ኤፍረ ስሙ ጠፋኝ ደግሞ ባንዴ ናታን አልፈልግሽም አለኝ ትላታለች። እንግዲህ ለሷ ናታን፣ ወንድሜ አንቺን አልፈልግሽም አይልሽም፣ መቼም አይልሽም ብላ ትላታለች። እሷም አለኝ ምናምን ትላታለች። ግን አንቺ በዚሁ አጋጣሚ ናታን እንደዚህ ኃይልሽም ምናልባት እኔ የተጠቀምኩትን መድኃኒት ተጠቅሞ ረስቶት ሊሆን ይችላል። በዚሁ አጋጣሚ እንዲያውስ ቶሎ ብለን አኪም እንውሰደው፣ መርፌ እንውሰደው፣ አኪም ቤት እንውሰደው ምናምን እያለች ትላታለች። እንግዲህ እንደዚህም እያለቻት እያለ ከዛን ግን የፍራታ ምንም እንትን አላለም፣ ውስጥ አልተሰሰማም። ይሆንም እንዴ ብላ ትጠራጠራለች። እንደዛም ተጠራጥራ እያለች ማለት ነው ስለ ገኒ ገኒ የፍራታ እናትም እንደሆነች በዚሁ አጋጣሚ ግን በዚሁ አጋጣሚ ብላ ትነግራታለች። የእውነት እናቴ አይደለችም እኔ የእውነት እናቴን አላቃትም ምናምን እያለች እሷም ትመልስላታለች። ገና አላወቀችም ማለት ነው። እንግዲህ በዚሁ አጋጣሚ የፍራታ የገኒ እናትሽ እንደሆነች ማወቅ አለብሽ እየነገረችች ነው። ጺም ደግሞ እንግዲህ ሰራተኛ በመሆኗ ምናምን እያለች እያለቻት ነው ደብሮች ነው እናቴ ለማለት ደብሮች ነው ምናምን እያለቻት ነው። እንግዲህ እሷ ግን እናቷ መሆኗን ስለማታቅ ብቻ እናቴ አይደለችም እያለች ነው። የፍራታም ገኒ እናቴ አይደለችም እያለች ነው። በዚሁ አጋጣሚ ሁሉም ገኒ የፍራታ እናት እንደሆነች ያውቃሉ ግን